የሰው ነፍስ ያጠፋ ሰው ቻው በዛው ልክ እሱ የሰው ነፍስ ባጠፋው ልክ የእሱም ነፍስ ይጠፋል። በሳውዲ ህግ የሰው ነፍስ ከቀጠፍክ ነፍስ ይቀጠፋል። ምንም ጥያቄ የለውም። ይሄ ህግ ነው፣ የሀገሪቷ ህግ ነው። የሀገሪቷን ህግ ተወውና የሀገሪቷ ህግ መሆን ያለበት ህግ ነው። ጀመር የሰው ነፍስ ያጠፋ ያው እሱም ይጠፋል። በእኛም ሀገር ቢተገበር ዛሬ ላይ ይሄን ሁሉ ሴት እየተደፈረ በጠራራ ፀሐይ ጉድጓድ ውስጥ እሺ። ሰላም አሌይኩም እንዴ ናችሁ? ሁሉ ሰላም፣ ሁሉ መልካም። እንግዲህ ወንድምና እህቶቼ ራሳችሁን ጠብቁ። አሁን ላይ በዚህ በተገደለው ልጅ ሰውዬ ተፍትሹ እንደምታዩት ከባድ ነው ከምነግራችሁ በላይ ማለት ነው። ሰሞኑን በጣም እየተያዘ ነው ይህን ሴቱም ወንዱም እያፈሱ እስር ቤት ነው እያስገቧቸው ያሉት ማለት ነው። እንደምታዩት ተፍትሽ በጣም ከባድ ነው። ራሳችሁን ጠብቁ። እንግዲህ አሁን ላይ ማለት በጣም ከባድ ነው። ተያያዛችሁ ማለት አሁንም እንደዚህ ህጉ ከብዷል። ሁለተኛም እንደዚህ ሰው ተገሏል እስር ቤት ቶሎ ወደ ሀገራችሁ መምጫም ትንሽ ሊከብድ ይችላል ማለት ነው። ራሳችሁን ጠብቁ ስላችሁ ነው። ምክንያቱም አንዳንድ ዘርክርክ መስሪያ ያሳጠሰውናል ማለት ነው። ምክንያቱም እንደምታዩት ነው። ለዓላማ የወጣ ሰው ይሄን ያደርጋል ብላችሁ ታስባላችሁ? ለዓላማ አንድ ሰው ተወጣ እንደዚህ ማድረግ ምን ይሉታል? እዩዋቸው፣ ይቀላለዱ ነበር ፊት፣ እንደምታዩዋቸው ማለት ነው፣ ይቀላለዳሉ። ከዛ በኋላ አፈር አስበላው ማለት ነው። ከዛ በኋላ ይሄም እስከኛው ተዳዳፈን፣ ራሱም ህይወቱን ተቀጥፎ የኛም ህይወት መስራት መስራት እናጣን ማለት ነው። ተመልከቱ አሁን ላይ ሴቶችም ወንዶችም በመኪና የምትሄዱ ተጠንቀቁ። በመኪና እንዳትሄዱ አሁን ላይ ማለት ነው። ሾርጥ አለ ብላችሁ አትሳፈሩ። አራዝሙት፣ ቀጠሮም ካላችሁ እንደዛ አድርጉ እና እንደምታዩት ነው። አንዳንድ አላማ ቢስ የእኛን አላሰራም ብሎ ቆርጦ ተነስተዋል። ይሄ አላማ ነው። ይሄ በቃ እኔ ንገራችሁ ሰውየው ቅርጽ ቢበድለው አላማ ካለው አላማ ቢስ እንጂ አላማ ካለው አስ ማሰቢያ ቅንጅላት ካለው እንደዚያ አያደርግም። ድንበር ላይ ነው ደግሞ የሚሰራው ልጁ። ህገወጥ ነው፣ ድንበር ላይ ነው። መሳሪያ ለራሱ ታጣቂ ነው ልጁ ማለት ነው። ባለየ ነው ልጁ የምሬ ነው። እኔ ብቻ እንዳይደብራችሁ እንጂ አንዳንድ ልጆች ይሄ ሀገራችን መጥቶ የሚጠቅም ልጅ አይመስለኝ። ምክንያቱም አሳቢ አርቆ አይስብም። በጣም የተመታ ነው። እና ይገርማል። እኔ ተናድጅ ያሉ በጣም ምክንያቱም፣ እንደዚህ በጣም ወንድሞቻችን እየታፈሱ ነው አሁን ላይ በጣም እየታሰሩ ስለሆነ፣ በዚህ በልጅ ምክንያት ነው ህገ ወረቀት ያለሽ የለሽ የማይሉ አሁን እየታሰሩ ነው ሀበሻ። አሁን ብቻ አሁን ላይ ምናልባ አረቦቹ መሰላችሁ፣ በእነሱ ሚዲያ ገብታችሁ ብታዩ ማለት ነው ሴቶቹ ልጆቻችንን ያርዳሉ ወንዶቹ ደግሞ ባሎቻችንን ወንድሞቻችንን ዘመድ አዝማዶቻችንን ይገሉብናል እያሉ ነው አሁን። ሚዲያ ግቡማ፣ ሚዲያ ላይ ፌስቡክም፣ ቲክቶክም እንደሱ የእነሱ ሚዲያ ላይ ብትገቡ ማለት ነው። እና ይሄ ደግሞ አንድ ፌመስ ነው ሰውየው፣ ይሄ ሟች ሰውየ ማለት ነው። ሁለተኛ ሀብታም ነው። ስለዚህ ነው በጣም የከበደው፣ ሳይሆን በቃ ዜግነታቸው የሌላ ሀገር ሰው ሲገልብን፣ እኛም እንዴት እንሆናለን? እንኳን ነሱ እንኳን ነርሱ ሙስሊም ሀገር እንኳን እኛ ጋር እኛ ጋር እንዴት ነው የእኛን ህዝብ ሌላ ሀገር ህዝብ ቢገልብን እንዴት እንሆናለን? በራሳችን ማሰብ ነው እና ከባድ ነው። ራሳችሁን ጠብቁ ወንድምናቶች በጣም አረቦች ጋር አልትቃለዱም። ምንም አልትቃለዱ በቃ ስራ እና ስራችሁ ብቻ ስራና ስራችሁን ትሰራላችሁ፣ ገንዘባችሁን ትቀበላላችሁ፣ አለቀ። እናንተ ታርጌት ማድረግ ያለባችሁ ገንዘባችሁ ላይ ብቻ ነው። ገንዘባችሁን ይስጣችሁ፣ አታብዙባቸው። ደግሞ ማለት አታብዙ ስላችሁ ደሞዝ እነሱ ላይ የወር ከአስራ አምስት ቀን ትሰጧቸዋላችሁ የወሩን ማለት ነው። አስራ አምስት ቀን ትሰጧቸዋላችሁ። አልሰጥም ካላችሁ ስራ መቀየር፣ አለቀ። የሁለት ወር የሶስት ወር እያስረዝማችሁ እናንተም ታለቅሳላችሁ። ከዛ በኋላ አልሰጥም ሰዋችሁ እንደዚህ ሸጧን በመሀላችሁ ይገባል። ራሳችሁን ማጥፋትም እስር ቤትም ሰው ማጥፋትም ትደርሳላችሁ ማለት ነው። ሰይዛት በቃ ማድረግ ያለባችሁ እንደዚያ ነው፣ እና ራሳችሁን ጠብቁ። የመዳም ጉሞች በተለይ አንዳንድ ቤተሰቦቻችሁን እየቀየራችሁም ስላላችሁ ማለት ነው። አሁን እስር ቤት ይገባችሁ ማለት ከባድ ነው። አሁን ቶሎም መሳፈር ለራሱ ያዳግታል። እኔ ንገራቸው አሁን ላይ ማለት ነው። ምክንያቱም እንደዚህ ኢትዮጵያ ላይ ጨካኝ ነው የሚሆኑት በጣም ጨካኝ ናቸው። ከዛ በላይም ይብሱብናል እና ወንድምና እህቶች ራሳቸውን ጠብቁ። ለዓላማ የወጣችሁትን እያሰናከሉ ነው አንዳንዶች፣ አረመኔ ልጆች ማለት ነው እና እንግዲህ የሳኡዲ ሕግ ብሬክስ እንዳለው ትክክል ነው። ቀጠፍክ ማለት የራስህን ቀጠፍክ ማለት ነው። ራስህን እንደማጥፋት ነው፣ ያውም በአሰቃቂ ሁኔታ ልትሰቀልም ትችላለህ። እንኳን በጥይት አደለም መታ ልትሰቀል ትችላለህ፣ ገመድ አዘጋጅቶ ማለት ነው። ሕግን ሕግ ነው በቃ። ይሄ እኛ ገር ላይ ለራሱ ቢተገበር ወላይኔ ትክክለኛ ትክክለኛ ነገር ነው። ምክንያቱም አሁን ላይ አሁን በቅርብ ደሴ የተደፈረች አንድ ልጅ ቧንቧ ማለት ነው ተደፈረች፣ ተጣለች። ምክንያቱም ህግ ዝርክርክ ነው፣ በቃ ህጉ ማለት ነው ሰው እንደፈለገ ወጥታ አይገባም። ሲፈልግ ይገላል፣ ሲፈልግ ይደበድባል። ከዛ በኋላ እሱ የእናቱን እንጀራ ይበላል። ደብዳቤውም ገደዩ አለቀ። እኛ ገር ህግ እንደዛ ነው። የሰው ህይወት የሚረክሰው እንደዛ ነው። ከዛ ግን